ሀብት ማፍራት እንደምችል ካላስተማርከኝ አልሰራም አልኩት መልካም ይህን ነው ብዙ ሰዎች የሚያደርጉት ስራ ያቆማሉ በምትኩም ሌላ ስራ ይፈልጋሉ የተሻለ ክፍያ በመመኘትና ችግራቸውን ለመቅረፍ ነገር ግን የሚገርመው በብዛት አይሳካላቸውም አለና ንግግሩን ገታ እና ምንድን ነው ችግሬን የሚፈታው ስል ጠየቅኩት ቀጠልኩናም፣ የምትከፍለኝን አስር ሳንቲም በጸጋ ተቀብሎ መኖር አልኩት። ሳቃለና፣ ያንን ነው ሌሎች የሚያደርጉት። እነሱና ቤተሰቦቻቸው እንደሚቸገሩ እያወቁ በጸጋ ይቀበሉታል። ሆኖም ጭማሪን ሳይጠይቁ በተስፋ ይጠባበቃሉ። ሌሎች ደግሞ የትርፍ ሰዓትን ይሰራሉ። በአንክሮ ለማዳመጥ ራሴን ይበልጥ አተጋው። የሕይወት ተሞክሮው እንደሆነ አሰብኩና ችግሬን ምን ይፈታዋል? በድጋሚ ጠየቅኩት። ይህኔ አናቴን ነካ አደረገኝና በቀጣይ ትረዳዋለህ አለ። በዚያን ጊዜ ነበር የራሱንና የተቀጣሪዎቹን እንዲሁም ደሃና የተማረውን የወላጅ አባቴን ተሞክሮ በንጽጽር እያሳየ ሊያስረዳኝ የሞከረው። ይህ ነው እንግዲህ እርሱን በጣም ሀብታም ያደረገው በሐዋይ ግዛት የተማረውን ወላጅ አባቴን ደግሞ ያደያየው ጥቂት ነገር ልዩነት ፈጠረ ሀብታሙ አባቴ መልሶ መላልሶ የሚነግረኝ ይህንኑ ነበር ድሆችና መካከለኛ ገቢ ያላቸው የሚሰሩት ለዕለት ጉርስ የሚሆን ገንዘብ ለማግኘት ሲሆን ሀብታሞች ግን ሀብትን ለማዳበር ወይም ለማብዛት ነው በዚያን ውብ ቅዳሜ ጠዋት ። ድሃው ወላጅ አባቴ ካስተማረኝ የተለየ ነገር ነው የተማርኩት። የሚገርመው የዘጠኝ ዓመት ልጅ ቢሆንም ሁለቱም አባቶቼ እንድማር ነበር ፍላጎታቸው፣ ሆኖም በተለያየ መልኩ። ወላጅ አባቴ በትምህርት እንድበረታና ጥሩ ክፍያን እንዳገኝ ሲሆን ሀብታሙ አባቴ ግን ሀብትን እንድፈጥር ነበር። ወላጅ አባቴ ዘወትር ልጄ እንድታጠናና የተሻለ ውጤት በማስመዝገብ ጥሩ ሥራ እንድትይዝ እፈልጋለሁ ይለኛል። በተቃራኒው ሀብታሙ አባቴ ግን ሀብት እንዴት እንደሚፈራና ለውጥ እንደሚመጣ ይነግረኝ ነበር። ይህ ደግሞ ከትምህርት ቤት ሳይሆን በተግባር እንደምማረው ያሳስበኝ ጀመር። ቀጠል አደረገና በ10 ሳንቲም ክፍያ በመስራትህ ስለተናደድክ ደስ ብሎኛል። ባትናደድና በ10 ሳንቲሙ ደስተኛ ብትሆን ኖሮ ምናልባት ማስተማሬን አቆም ነበር። አየህ ትክክለኛ ትምህርት ቁርጠኝነትና ጉጉት ይፈልጋል። ጉጉት ደግሞ ከፍተኛ ድርሻን ይይዛል፣ በውስጡም ውጥረት አለው። ወደ ገንዘብ ስንመጣ ብዙ ሰዎች በአግባቡ የማይጠቀሙበት ከፍርሃት ጋር ስለሚቀላቅሉት ነው። ለማደግና ለመሻሻል ደግሞ ጉጉትን ከጥረት ጋር ደምረው አይዙትም። ለዚያ ነው ታዲያ ትንሽ ስራን በትንሽ ሳንቲም የሚሰሩት ስል ጠየቁት። አዎ ብሎ መለሰልኝ። ቀጠል አደረገና ጥቂቶች ልክ እንደ መንግሥትና የስኳር ማምረቻ ድርጅት ስለማልከፍላቸው የሰውን ጉልበት ይበዘብዛል ይላሉ። እኔ ግን የራሳቸውን ጉልበት ራሳቸው በዘበዙት ነው የምለው። ፍርሃታቸው ነው ለእድገታቸው ማነቆ የሆነባቸው ሲል ገለጸልኝ። በደንብ መክፈል እንደሚገባህ አትገነዘብም በማለት ጠየቅኩት። ፈጽሞ፣ ምክንያቱም ደሞዝ ማብዛት ችግራቸውን አይፈታም። እስኪ ወላጅ አባትህን ተመልከት። ስለተማረ ክፍያው ጥሩ ነው፣ ግን ከብድር ሊወጣ አልቻለም። ፈገግ አለና ለዚያ ነው 10 ሳንቲም በሰዓት ፈገግ አለና የትምህርት አካል የሆነው ብሎ ተናገረ። አስተውል፣ አባትህ ጥሩ ውጤት አስመዝግቦ ተማረ፣ በጥሩ ክፍያም እየሰራ ነው። ሲማር ግን ገንዘብን እንዴት እንደሚያበለጽግ የቀሰመው ዕውቀት የለም። ስራ ላይም የገንዘብ እጥረት እንዴት እንደሚቀረፍ አልተማረም ችግሩ ደግሞ ገንዘብን በስራ ማግኘት የዕለት ችግሩ መፍቻ ብቻ እንደሆነ ማሰቡ ላይ ነው አለ አንተ እንደዚህ አይደለህም ብዬ ጠየቅኩት አይደለሁም አለ የዕለት ጉርስ የሚሆን ገንዘብ ለማግኘት ከሆነ ምኞትህ በትምህርት ቤት ልትማረው ትችላለህ ሀብትን ለማሳደግ ከተመኘህ ደግሞ በተግባርን ያስተምረሃለሁ አለኝ ሌሎችስ ይሄን አይፈልጉም? ስል ጠየቅኩት። አዎ አለኝ። ቀጠለና ምክንያቱም ደግሞ ስለ ገንዘብ ያላቸው አመለካከት ከፍተኛ ክፍተት ስላለበት ብቻ ነው።